ለእናንተም ለሁለታችሁ ታውቃላችሁ። ሩታ ናብርሽ እኔ ጋር ነው የተገናኘው። አረ አዎ እናውቃለን፣ በደንብ ነው የምናውቀው። የአንቺ ቤት ጎረቤት የነበረች ሩታ አዲስ አበባ ላይ ከዛ በኋላ ተገናኙ፣ አብርሃምና ና ሩታ አፈቅረዋለሁ፣ አግባኝ ብላ የያዘች። አሁ እንደዛ ነው አደለ? አሁ እንደዛ ነው። እድሜ ልኳን አሰድቧት። ሌላ ምንላለው? ሌላ ደግሞ በዚህ በኩል የነጻነት ወንድም ተብለው ጎረምሳ ጋር ተደውሎ፣ እንግዲህ እከሳችኋለሁ አብርሃምና እናንተ ሁለታችሁም የሚል ድምጽ ወጥተዋል። እሱም የነጻነት ቤተሰብ እሬል ብለው ነው። ተቀበሏት ጋይስ፣ እኔን ጠይቁኝ። የምረኝ ነው የምላቸው። እኔን ጠይቁኝ። እኔ እራሴ ነገ ፈተፍትል እልል ብለው ነው የተቀበሏት። እኔ ደግሞ አልተቀበሏትም እንዴ ስለ አረ በደንብ ነው የተቀበሏት ተባልኩኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልኝ በያላችሁበት በድ ሰላምና ጤና ደስታ እመኝላችኋለሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። የናይ በገሬዎች ጀግኖች የእኔ አንበሶች ማለት ነው። የምሬ ነው የምላችሁ፣ ጀግኖች ናችሁ። በቃ ላመናችሁበት ነገር ቆርጧቸው የተነሳችሁ ጀግና፣ ልክ እንደ ነብርዋ ልክ እንደ ሩታ ማለት ነው። ላመነችበት ነገር ወደ ኋላ አትልም። ባይዞ የሩታ ልንገራችሁ አስረግጬና የሆነ ነገር ካመነችበት ታደርገዋል እስከ ጥግ ድረስ። ሰው የፈለገ ይበላል፣ የፈለገ ይናገራት፣ አይ ዶን ኬር አባውት እኔና። ጀግና ኮነሽ። ለዚህም ነው እምኮራብሽ፣ ለዚህም ነው አጥብቄ የምከራከርልሽ ማለት ነው ሩታ ሀብቴ የእናቷ አለች። ለማንኛውም እናንተም ልክ እንደሷ ናቸው። እኔም እንደ ሷ እንድትሆኑ ነው የምፈልገው። ጠንካራ ጎበዝ ጀገና እንድትሆኑ ማለት ነው እናም እሺ ምንድን ነው የመጣሽበት አላማ አትሉኝም? ማታ አብርሃም እንግዲህ ምን እያለ ነበረ፣ ፕሮግራም ሰባት ወር ወይም ደግሞ ስምንት ወር ሲሆነት ፕሮግራም ማዘጋጀት አልችልም እያለ ነበረ ማለት ነው። እና ሰርጋለ ማለት ነው እናሰርጋለ ሰርጋለ ማለት እኮ ትቻለሁ። እኔ ለምን እንደተኩታቃላችሁ እናንተ፣ በዚህ ሲባል በዚህ ትመጣላችሁ፣ በዚህ ሲባል በዚህ ስለምትመጡ ትቼዋለሁ። እንደውም አሁን ጭራሽም ትቼዋለሁ። ጭራሽ እኔ ሰርጋለ ብዬ አልናገርም። ውድ ቤተሰቦች አልናገርም፣ ትቼዋለሁ ማለት እና እንደዚያ እያለ ነበረ ፕሮግራሙ። ምንድነው ቤተሰብ የማያውቀው ፕሮግራም አለ እኔ አላቅም፣ አው ጋይ ሰኔ አላቅም። እውነቴን ነው የምላቸው። ፕሮግራም አለ ወይ ብዬ ስጠይቅ እንደሌለ ነው የተነገረኝ። እኔ ምን አገባኝ እና ነፃነት ተቃ አልተቀበለዋትም ወይ ስልጋይስ? ኧረ በደንብ አድርገው ነው የተቀበለዋት ተባልኩኝ። የምሬን ነው የምላችሁ ውሸት እንዳይመስላችሁ። እኔ አልዋሽም አልዋሽም እኔ ከፈለጋቸው አሁን አንዳንድ ልጆች እራሱ አርፈሽ ቁጭ በየ፣ ለምንድን ነው የምትከራከሪው? ለምንድን ነው ሀቅ የምታወጪው? ምናምን የሚሉም አሉና። ለምን አላወጣም ለምን አላወጣም የሩታ ሀቅ እንዲወጣ፣ እንደው ከፈለጋቸው የፍቅር ደጋፊዎች ማለት ነው የፍቅርን እውነት ራሱ አወጣዋለሁ ከፈለጋቸው። እውነዴ ነው የምላችሁ በሴት ልጅ ላይ ትጫወቱ። በቃ በሴት ልጅ ላይ መረማመድ በዚህ ይብቃ ይብቃ በእነዚህ በሁለት ልጆች ሁለቱም ልጆች ተናግዶባቸዋል ሽ እኔ እንዲዘ ነገር እንትን አይለኝም እና መናገር እችላለሁ ባይዘወ መናገር ያቅተኛል አይደለም ግን ከፈለጋችሁ ደግሞ የፍቅር ሀቅ ሲወጣ የፍቅር የራስዋም ነገር ልናገር እችላለሁ እንደዛ ፈቃደኛ ከሆናቸው እሺ ፈቃደኛ ካልሆናቸው ግን አልናገርም ማለት ነው እና እንደዛ ነው እላችኋለሁ ኤልዱ ያው ትናንትናም ሄጄ ብሻለሁ ታውቃላችሁ፣ አብርሃምና ሩታ እኔ ቤት ነው የተገናኙት። ያው ወደ ቲክቶክ ራሱ ተወስዶ እንዳለ ተጨፍጭፈሻል፣ ተሰድበሻል። የተሰደብሹ ደግሞ ውሸት ስላወራሽ ሰው፣ እኮ ወልዶ ራሱ ነገ እኮ የልጅ እናት ልጃቸው ራሱ እኮ ውሸታም ነው የምትሆነው። የምሬ ነው የምላችሁ። አንድ ሰው ውሸታም ከሆነ እናቱ ውሸታም ከሆነች፣ ማናትም ልጅም ራሱ ውሸታም ይሆናል ይባላል። ስለዚህ በእንደዚያ ነገር ባትመጪ ደስ ይለኛል። እኔ ደግሞ እኮ ትላንትና እየተርበተበትሽ ነው የምታወሪው የነበረው ለምንድን ነው እየተርበተበትሽ የነበረው? ድራማ ነው ስላል የመጨረሻ ፓርት ቆርጠን ስላወጣን ሩታ የፍቅር ጥያቄ አላቀረበችም ስላል፣ ዛሬም ነገ ማስረግጬ እነግርሻለሁ። ኔ የፍቅር ጥያቄ አላቀረበችም። አዎ አላቀረበችም። እኔ እናንተን ሰርታችሁ እንድትለወጡ አልፈለግኩም፣ አይደለም እፈልጋለሁ። ዛሬም ይሁን ነገም ሰርታችሁ ተለወጡ። ነገር ግን እች ልጅ ስትሰደብ፣ ሁለት ዓመት ሙሉ ስትሰደብ አሳዝነችኝ። ወላሂ አሳዘነችኝ። ውድ ቤተሰቦቼ እናንተ ብትሆኑስ፣ እናንተ ሁለት ዓመት ሙሉ ስትሰደቡ ብትኖሩ ምን አይነት ስሜት ማቸዋል ወላይ ትዳራችሁ ራሱ እስከ ማፍረስ ድረስ ተዳርሳላችሁ፣ በሰው ምላስ። ለምን እየተሰደባቸው እኔ ለምን እየተሰደብኩ ኖራለሁ? ለምን እየተረገጥ ክኖራለሁ? ስለዚህ ተዳሩ ራሱ ለምን ጥንቅር ብሎ አይቀርም ብላችሁ ተዳራችሁ ራሱ ምድፈቱ ትኖራላችሁ፣ ወይም ደግሞ ከሚዲያ ጠፋለሁ ብላችሁ ልጠፉ ትችላላችሁ። አያችሁ አይደለም። እቺ ልጅ ግን ከሚዲያ ማልጠፋችም ጀግና ናት። አለመጥፋት እኔ ጎበዝ ናት፣ አደንቃታለሁ። አሁንም እንድትጠፋ አንፈልግም። ያው ከትላንት ወደ በተለቀቀው ቪዲዮ ከሚዲያ ራሱ ራቄ ያላት ነበር አቤላ ነገር ግን እንድትርቅ አንፈልግም ባይዞ ወይ ነገር ግን ቤተሰብ ጋናት አሁንም ቢሆን ማለት ነው እና አክስቷ ጋናት ወይ ያለ ነበር አብርሃም የትኛው አክስቱ ናት አብርሃም አሁንም ተስተካከሉ ተስተካከሉ በቃ እኛ ተመርዘናል እንዴ እኛ ኮ ከዚህ በፊት ውሸቱ ሀቅ ሀቁ ውሸት ነው ብለን ግግም ብለናል፣ እስከ ዛሬ ድረስ እና አብርሃም፣ ከዚህ በኋላ ደግሞ እኛ እንደዛ አይነት ነገር አንፈልግም። ቻናላችን ደግሞ ንክች እንዳታረጉ፣ ኢሜል ስለሚመጣልን የሆነ ሰው ሪከርድ እኔ እጄ ላይ አለ። አላህ ምስክሬ ነው፣ እጄ ላይ አለ። እሱም ቻናላቸው ላኩልን ትልልቅ ቻናል ስላለ ሪፖርት እናደርግበት እናደርግባቸዋለን። ያለ የአንድ ዩቱበር ድምፅ አለ። ያ ደግሞ ወደ ሚዲያ አውጥቼው ሀገር ተሰብስቦ እንዲያያችሁ ነው ማደርጋችሁ ማለት ነው። እንደዛ ካደረጋችሁ ቻናላችን ላይ ከመጣችሁ፣ እኔ ቻናል ላይ ተጠቅሜበት አላቅም፣ እላ የራሴ ገንዘብ ነው እያወጣውበት ያለት። ስለዚህ አውጥቼ ያስተካከልኩት ማለት ነው። ገባችሁ አይደል? ተበላሽቶብኝ። ስለዚህ አንዳችሁ እንደተ አብርሃም አይነካም፣ ባይዞ ሌላኛው ሊነካ ይችላል። ሌላኛው አይነካ አብርሃም አይነካም በጭራሽ። እና ብዙ ልጆች ራሱ በውስጥ መስመር አብርሃም እንደዚህ አድርጎኛል ሪፖርት አድርገዋል ወይ ስትራክ ልኮብኛል ምናምን የምትሉ ልጆች፣ እናንተም ተጠንቀቆ የምትሉ ልጆች አላችሁ። ለእኛ ማለት ነው ሁለት ዓመት ሙሉ አፈር ድሜ ያስበልተው የሚሰሉት ልጆች ራሱ ስትራክ አላከባቸውም ወይም ሪፖርት አላደረገባቸውም። እንኳን በእኛ ላይ ማለት ነው። እኛ እኮ ምንም አላልነውም እና እውነቱን አውሩ ነው ያልነው ማለት ነው። ስለዚህ የሰውን ስም ዝም ብሎ አታጥፉ አትናገሩ። ውሸት ለውሸትም ልክ አለው። የምሬ ነው የምላቸው። እናንተም ተጠንቀቁ፣ ስትራክ ተልኮብኛል፣ ዋርኒንግ ተልኮብኛል፣ አብርሃም ልኮብኛል፣ ይሄ ሞኛችሁን ፈልጉ፣ እዛው እሱ አያደርገውም። ባጭሩ ግን የአንድ ዩቱበር ድምፅ እኔ ጋለ ሪከርድ፣ እኔ ጋለ ቴሌግራም ላይ የያዝኩት ሁለት ቦታ ሼር አድርጌ ይዋለሁ። ቻናላችን ወረድ ቢል ወይም ደግሞ ድክም ቢል ያንን ሪከርድ አውጥቼ ፖስተዋለሁ። ሀገር ተሰብስቦ ነው የሚያያችው። አንደኛ የአብርሃም ስም ተጠቅሶበታል፣ ለአብርሃምም ይላክለታል ብላችኋል። ስለዚህ ይህንን ሚስጥ አውጥቼ በትነዋለው የእውነት ነው የምላችሁ፣ እኛ ቻናል ላይ ድርሽ ካላችሁ ማለት ነው የመዳን ቅመም የተባለችው በሙሉ ከእናንተ ቻናል ላይ ትጠፋለች። ስለዚህ ስርአታችሁን ያዙ። አብረሃም ደግሞ አይነካም። ይህንን ደግሞ አስረግጬ ነው የምነግራችሁ። ለምን እንደዚህ የምላችሁ ለምንድን ነው? ተጠንቀቁ ስትራክ ተልኮብናል፣ ኮፒራይት ተልኮብናል የሚሉ ዩቱበሮች ይችላሉ ነው በውስጥ በስር መጥተው ስለተናገሩኝ ነው። ያ ደግሞ በራሳችሁ ጥፋት ነው። ዩቱብ ራሱ ዩቱብ ጋድላንስ ይቀጣል ማለት ነው። ስለዚህ ዩቱብ የራሱ ህግ አለው። ዝም ብላችሁ የሰው ቪዲዮ አሳስ ገሳፌ ምንድን ነው እንደዚህ ሰብስባችሁ አምጥታችሁ የምትጭኑበት ከሆነ ይልክባቸዋል ማለት ነው። እና ሰው ሲልክባችሁ ደግሞ የዛ ሰው ስም ከነ ፕሮፋይል አምጥቶ ቻናላችሁ ላይ ጠቅ ነው የሚያደርግላችሁ። ስለዚህ ማስረጃ ካላችሁ ማምጣት ትችላላችሁ ማለት ነው። እና ቪዲዮ ራሱ ደልተናል ምናምን እያላችሁ ነበር። አሁን ስለ እናንተ ላወራ አይደለም የመጣው የነበረው፣ ስለ ማናት ስለ ኤልዱ ነበረ ላወራ የነበረው። ዛሬ ራሱ ሊሄድባት ነበረ፣ ትችያሻለው፣ መጥፎ ሁኔታ ውስጥ ነበረ አብርሃም እና ከመጥፎ ሁኔታ ነው ያወጣችሁ ሩት አላለች። ምን ሆነው ነበረ የዛኔ? የፍቅር ደጋፊ ፍቀዱልኝና እውነት ልናገር ተሳደባላችሁ እኮ አሁን። ማለቴ ፍቅረኛ ሞች አልነበሩም በሚለው እኔ እውነቱን እንዲወጣ ከፈለጋችሁ ማለት ነው። ማለቴ እሷ ራሱ የሆነ ፓርት ላይ ተገፍታለች። ስለዚህ ከፈለጋችሁ እናገራለሁ። እኔ ምን አገባኝ፣ ምን አገባኝ። እኔ እኔ መለከተኛ ላይ መለከተኝም ልክ እንደ ሩታ ነው የእሷም ታሪክ። ስለዚህ አልነበሩም፣ ግን እሷም ሰርታለች። አያችሁ አይደለ እውነቱን የምትፈልጉ ልጆች አላችሁ፣ ሰርታለች። እና እና ከፍቅር ጋር ሲለያዩ እኮ ነው ተጎትተዋል እያለች የነበረው አስተፈረላ አስተፈረላ አስተፈረላ እኛ ራሱ ወንጀለኛ ያደረጋችሁን፣ እኮ ወይኔ በላቸው ወይኔ በላቸው እና ለማንኛውም ሩታዬ በተደግበቅሽበት እንዳወጪ አብርሃም መጥቶ ሩታዬ የኔ ውድ ብይስት የኔ አትጠገብ የኔ ልዕልት የኔ ቆንጆ ብሎ ለምኖ እስኪያወጣሽ ድረስ አርፈሽ ቁጭበኝ ማለት ነው። ከዛ በኋላ ለምኖ ያምጣሽ። እንዲያውም የፍቅር ጥያቄ እኔ ራሱ አላቀረብኩልም። ስለዚህ ግልጽ አደርግልኝ፣ ሁለት ዓመት ሙሉ ተሰድቢያለሁ። ከዚህ በኋላ መሰለህ ባልፈለግም ግልጽ አደርግልኝ፣ እናመጣለሁ በይውና እንደዛ አደርግ ነው ነ እና ከዛ በኋላ ያመጣል። ደግሞ እኮ እሱም ተናግረዋል እኮ አብርሃም እኮ ሀቅ ይውጣለህ ተናግረሃል እኮ የምሬ ነው መልህኛና ድንዝዞቹ አንሰማው እንዴ? ተናግረዋል ከዚህ በፊት ሰላም ሆኖልኝ